ጤና ይስጥልን፣ በድጋሜ እንደምናላችሁ ውድ አድማጭ ተከታታዮቻችን፣ አሁን አዲስ መረጃዎችን ወደ እናንተ ልናደርስ መጥተናል። ሰበር ዜና መሆኑ ነው። እስከ ዛሬ ድረስ ፈራተባ ማለትም ከሳምንታት በላይ ሲያስቆጥር የነበረው በኢራንና በእስራኤል መካከል እየተካሄደ ያለውን ጦርነት አሜሪካ እጇን ታስገባለች ወይስ አታስገባም በሚለው ጉዳይ ላይ መላምቶች ሲቀርቡና እኛም ስንዘግብ ቆይተናል። አሁን ላይ ግን አሜሪካ ሁለት ሳምንት ብላ ቀጠሮ የሰጠችው በዶናልድ ትራምፕ በኩል የተሰጠው ሁለት ሳምንት ቀጠሮ የተባለው እናስብበታለን ብሎ የታሰበውና የታቀደው አሁን ላይ እንቅጩን መናገራቸውን ዘገባዎች እያስረዱን ይገኛሉ። ዘገባዎች እንደሚሉት ከሆነ ዶናልድ ትራምፕ ኢራን ላይ ለመዝመት ቆርጠው መነሳታቸውን የሚያመላክቱ ምልክቶችና ሌሎች ነገሮችንም መናገራቸው ነው እየተሰማ ያለው። ዶናልድ ትራምፕ እንዳሉት እስራኤል የምታደርገውን ኢራን ላይ አቁሚ አልላትም ብለው፣ በሌላ በኩል ደግሞ እነዚህ የጦር ጀቶች አራቱ በአረብ ባህረ ሰላጤ ላይ በቀደም በጂ ሰቨን ስብሰባ በኋላ እዛ ካረፉት በስተቀር ሌሎች ደግሞ ከባድ የሆኑ አውሮፕላኖች ወደ ሀዋይ ነዳጅ ለመጫን መጓጓዛቸውን ተነግረዋል፣ መጓጓዛቸው ነው እየተነገረ ያለው። ስለዚህ ወደ ሀዋይ ተጓዙ ማለት ደግሞ ነገሮች ተበላሽተዋል ማለት ነው። ወደ ኢራን ለመዝመት ያላቸው ሀሳብ ሙሉ በሙሉ የተሰመረበት ነው ማለት ነው። ስለዚህ ኢራን በምታደርጋቸው ጦርነቶች ላይ ከእስራኤል ጋር በምታደርጋቸው ጦርነቶች ላይ ጣልቃ ገብተው ኢራንን ለመምታት እስራኤልን አግዘው ኢራንን መጥተው መንግስትን ለመገርሰስ የታለመው የታለመውና የታቀደው አሁን ላይ ግቡን ሊመታ እንደሆነ እየተነገረም ይገኛል። ውድ አድማጭ ተከታታዮቻችን፣ አሁን ያሉት መረጃዎችን ይመስላሉ። በሌላ በኩል ደግሞ ኢራን አሜሪካ እጇን የሚሰነዝር ከሆነ እኛ ደግሞ የምናደርገው በአጸፋው ወደ አሜሪካ ካምፖች መተኮሳችንና የአሜሪካን ወታደሮች ማጥቃታችን አይቀርም እያሉና እየፎከሩ እየዛቱም ይገኛሉ። በሌላ በኩል ደግሞ የእስራኤሉ ቤንያሚን ኔታንያሁ ያቀደውና እስከዛሬ ድረስ ለ40 ዓመታት ኢራን ኒኩሌር ማበልጸጊያዋ በጣም እያደገና ኒኩሌር ቦምብ ለመስራት ቅርብ ጊዜ ይቀራታል ብለው በተደጋጋሚ ሲናገሩ የነበሩት አሁን ላይ ኢራንን መምታት ከጀመሩ በኋላ አሜሪካም ተቀላቅላ በክበስተር የተባለውን ትልቁን አውሮፕላን ማለትም ያ አውሮፕላን እስከታች ድረስ 200 ሜትር መምታት የሚችል እና ከባድ አቅም ያለው አውሮፕላን ስለሆነ እዛ ፍሩዶ የተባለውን የኢራን የኒኩለር ማከማቻና የኒኩለር ማበልጸጊያ ቦታውን ለመምታት የታቀደ ና የታለመ ሁኔታ እንዳለ ነው እየተገነዘብን የምንገኘው። ውድ አድማጭ ተከታታዮቻችን አሁን ለአሁኑ ያሉን ይህን ይመስላሉ። በኋላ ትንታኔውን ይዘን እንቀርባለን። ስለ ተከታተላችሁን እጅጉን አድርገን እናመሰግናቸዋለን። ጤና ያስጥልን። በድጋሜ ቸር ያገናኘን።